ሰላምን ከማረጋገጥ ጎን ለጎን እንደ ሀገር በብልጽግና ፓርቲ የተቀመጡ የልማት አቅጣጫዎችን በውጤታማነት እንዲ እንዲተገብሩ እየተሰራ መሆኑን የደቡብ ወሎና ምዕራብ ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊዎች ተናገሩ። እንደ ሀገር ከተረጅነት ለመላቀቅና ኢኮኖሚያዊ እድገት ለማስመዝገብ በተቀመጠው አቅጣጫ መሰረት በየዞናቸው አበረታች ለውጥ መምጣቱን ኃላፊዎቹ ገልጸዋል። ዘመኑ ይርጋ የብልጽግና ፓርቲ ባስቀመጣቸው አቅጣጫዎች መሰረት በየዞናቸው ናቸው ሁለንተን እድገት ለማስመዝገብ እየተሰራ መሆኑን የፓርቲው ስራ ኃላፊዎች ተናግረዋል። የደቡብ ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተስፋ ዳኛውና የምዕራብ ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አባይ አለሙ በፓርቲው መሪነት ባለፉት ዓመታት በየዞኖቻቸው አበረታች ስኬት መመዝገቡን የተናገሩት ሰው ተኮር ተግባራትን በመስራት በዞናችን ጉልህ አስተዋጽኦ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ትሩፋቶችን በድል የተቀዳጀ ፓርቲ ነው። የበጋ መስኖ ስንዴን ወስደን የተመለከትን እንደ እንደ ደቡብ ወሎ ዞን አመርቂ የሚባሉ ስኬቶች መጥተዋል። ባለፈው አመት በነበረን ብቻ ከ25 ሺህ ሄክታር በላይ በበጋ መስኖ ስንዴ እንሰራለን ብለን አቅደን ከ21 ሺህ ሄክታር በላይ በመፈጸም የቅዳችን ወደ 92 ፐርሰንት የሚሆን መፈጸም ችለናል። በዞናችን በመጣንባቸው ሁለት አመት ተኩል ሶስት አመት ገዳማ እየተሰሩ ማህበራዊ ልማቶች አሉ። የጤና ተቋማት ግንባታዎች አሉ። አዳሪ ትምህርት ቤትን ጨምሮ በፍነት ሰላም ማካከል እየተገነባ ያለ አዳሪ ትምህርት ቤት አለ። በጥሩ ደረጃ ላይ ነው የሚገኘው። ከኢኮኖሚ ልማት አኳያ በዞናችን በተለይ አገራዊ ለውጡ ከመጣ በኋላና ብልጽግና የህብረተሰቡን ችግር ፈታለሁ ብለው ቃል ከገባ በኋላ የተፈቀዱ የመንገድ መሰረተ ልማቶች አሉ። አሁን ባለው ነባራዊ ሁኔታ በጸጥታ ችግርም ውስጥ ሆኖ በዞን ውስጥ የተጀመሩ መሰረተ ልማቶች እየተሰሩ ነው። እንደ ሀገር ከተረጅነት ለመላቀቅና እድገት ለማስመዝገብ በተደረገው ጥረት ውጤታማ ተግባር ይከናወን እንጂ፣ የሚፈለገው ግብ እንዳይሳካ ግን በክልሉ የተከሰተው የጸጥታ መደፍረስ ሁለንትና መስቅልቅል ማስከተሉን ነው የስራ ኃላፊዎቹ የተናገሩት። በአንጻራዊነት ዞኑ ሰላም ነው ይባል እንጂ ባሰብ ነው ልክ ነጻ እንቅስቃሴ ኑሮ የህዝብ ግንኙነት ስራ ሰርተን የተግባባንባቸውን ተግባራቶች በምሉ አቅም ህብረተሰቡን ተሳታፊም ተጠቃሚም ከማድረግ አኳያ ብዙ ፈተናዎች ፈጥረውብናል። ማህበረሰቡን ለማዋየት ጥረት አድርገናል። እንደ ደቡብ ወሎ ዞን የተጎዳው ክንፍ ብለን የምንወስደው የተማረ ማህበረሰብ ከመገንባት አኳያ የትምህርት ተቋማቶቹ በእጅጉ እየተጎዱ ነው። በዞናችን የገጠመው የጸጥታ ችግር በጣም ብዙ ምስቅልቅል ነው የፈጠረው። ከምንም በላይ በዞናችን ያሉ ትምህርት ቤቶቹን እንዲዘጉ፣ ተማሪዎች ለሁለት ዓመት የሚጠጋ ጊዜ ከትምህርት ገበታ ውጭ እንዲሆኑ፣ የትምህርት ተቋማት የነበራቸው ንብረት በጽንፈኛ ኃይሉ እንዲወድምና እንዲዘረፍ፣ ከዚህ አልፎ ሌሎች ቁሳቁሶችንም ጭምር በካምፕነት ነው እየተጠቀመ ያለ። የትምህርት ተቋማትን አርሶ አደሩ ወጡ ወርዶ እንዳይሰራ እንዳያለማ ገበያ እንዳይሆን ማዳበሪያም ጭምር እንዳይወስድ በጣም አልሞ ይሰራል። አሁን ላይ ህዝቡን የሰላሙ ባለቤት እንዲሆን በተሰራው ስራ የሰላም ሁኔታው መሻሻሉንና ተቋርጠው የነበሩ አገልግሎቶችና የልማት ስራዎች እንዲጀመሩ እየተደረገ ስለመሆኑም ነው የገለጹት። ሰላምን ማረጋገጥ የቅድሚያ ቅድሚያ አጀንዳችን ነው ብሎ በአቅጣጫ እንዳስቀመጠው እንደ ደወሎ እሱን ታሳቢ አድርገን ነው እንደ ፓርቲ እየተንቀሳቀስን ያለ ነው። ለጸጥታ መደፍረስ ምክንያት የሆነው ጽንፈኛ ኃይል የያዘው አጀንዳ የማይጠቅም መሆኑን ተገንዝቦ በየትኛውም ጊዜ መንግስት በሩ ክፍት እንደሆነ አውቆ ወደ ሰላም እጁን እንዲያዞር ለማድረግ ጥረት ተደርጓል። አሁን ባለው ነባራዊ ሁኔታ ከዚህ በፊት በጸጥታ ችግሩ ተዘግቶ የነበሩ ትምህርት ቤቶቹን እያስከፈትን ነው። ከሚጠበቅብን አኳያ ራሱን የቻለ ችግር ያለበት ቢሆንም ወደ አርባ ሺህ የሚጠጉ ተማሪዎቹን ለማስመለስና ትምህርት እንዲጀምሩ ለማድረግ ተደርጓል። በተለይም በከተሞች ማለት ነው ህብረተሰቡ ቀሰቅሱት የነበረው ያደናግሩት የነበረው አጀንዳ ስህተት እንደሆነ ይልቁንም ጭምር ወደ ጥፋት መንገድ እያመራው እንደሆነ ስለተገነዘበ በየትኛው መንገድ ከዚህ በፊት በሚያደናግሩት ልክ መተባበሩን አቁሞ ህግ እንዲከበርለት እየጠየቀ ነው። አሁን ባለው ነባራዊ ሁኔታ ዞናችን ውስጥ አንጻራዊ ሰላም አለ። ሰላም ለሁሉም ነገር መሰረት በመሆኑ የተጀመረው ሰላም የማጽናት ተግባር ውጤታማ እንዲሆን ህዝቡ የበኩሉን ሚና እንዲወጣም ተጠይቋል።